ሰላም ጤና ይስጥልኝ፣ እንዴት ናችሁ? ሰላም ናቸው። ቦታዬ መጀመሪያ ሲገዛ እንደዚህ ነበር። እና እኔ መጀመሪያ ቦታውን ማለት አውቀዋለሁ፣ ግን እንደዚህ ግድል መሆኑን እንጃ ራሶቸዋሉ ማለት እችላለሁኝ ና ከዛ መንገድ ዳር ነው። ናምናምን ወድጀ ቦታውን እዛ ተገኝተው ሲባል ከዛ የሆነ ትንሽ ይደለደላል ነገር አለው ተባለ ማለት ነው ከዛ እኔ የመሰለኝ እርሻ ሆኖ የሆነ እርግ እርሻ ሆኖ እርግ ያለ አይደለ ልክ እንደዛ ነው የመሰለኝ። እንደዚህ ገደል መሆኑን አላወቅኩኝም፣ እና ከዛ እስኪ ፎቶ ይላክልኝ ብዬ ፎቶ ሲላክልኝ፣ በስመ አብ ሁሉም ቅዱስ እንደተደረገት ደነገጥኩኝ። ውይ ነው ያልኩት። ከዛ በቃ ምንም ማድረግ አይቻልም። ተጀመረ፣ ተቆፈረ። ያ ሀገራችን ደግሞ ሰላም እንዳለ መሆኑም ደግሞ ያው መኪናም ነው የሚባለው ግሬደር ነው የሚባለው። እሱም አልነበረም። በሰው ነው የተደረደረው። በጣም ነው ያለፈው። በጣም ማለት ነው በጣም መደልደሉ ከባድ ነበረ። ገደል ነው። አፈሩ ራሱ ለጭቃ የሚሆን አፈር እንኳን አይደለም፣ ማለት ለጭቃ የሚሆን አይደለም። እንዳሸዋ ነገር ነው እና አፈር መቆፈሩ ራሱ እንትን አፈር መዛቁ ማንሳቱ ራሱ ሌላ ስራ ነው የሆነው ማለት ነው። አፈር ከሌላ ቦታ መጥቶ ነው የጭቃ የተወቀው። ከዛ እኔ በየቀን አየው ነበረ ማለት ላክሌ ነበረ። እንደዚህ ና ተደልደሉ ቤቱ ሲቆም ነው ይሄ። የሁለተኛ ቀን የሁለተኛ ቀን ነው ይሄ እና ቤቱ ሲቆም በስማ ደስ እንዳለኝ። ማስደልደሉ ከወር በላይ ጨርሷን። በሰው ስለሆነ በቃ መኪና ቢሆን ኖሮ በአንድ ግልግል ላይ ያደረግ ነበረ። በነገራችን ላይ መኪና ብሩም ያውተው ያው ነው። እዚህ ጋር ውሃ ልኩ ከተያዘ በኋላ ነው ማለት ነው። ያኔ ቤት እኔ በብዛት የጨረሰ ቤት ማስደልደሉ ነው እንጂ ቤት ለማቆም ያኔ ያክል አይደለም። በወቅቱ ብር ስለነበረ ማለት ነው። እና ብዙም ያኔ ቶሎ እንደዚህ ቆሞ ሳይ በቃ ነገሮች ቶሎ የሚያልቁ መስለወኝ ነበረ። ግን ቤት መስራት ወይ በስማ እኔ ብሎኬት ለምሰሩ ሰዎች ራሱ አድናቂያችሁ ነኝ። ይሄ ራሱ እንዴት እንዳፈጋኝ እንዴት እንዳፈጋኝ ስማወድ ግን ተመስገን ግን ሁልጊዜ እንደዚህ ስለሚላክልኝ እብረታ ነበረ። በጣም አስጠልቶ የነበር ቤቱን ከመጀመሩ በፊት ስራ ሁሉ ማለት ነው። ከዛ በቃ ልክ ቤቱ ሲጀመር እንደዚህ በየቀኑ እዚህ እዚህ ደረሰ፣ እዚህ እንደዚህ ሆነ እየተባለ ሲላክልኝ መስማምቆያን አዲስ አይዞሽ፣ በርቺ ማለት ጀመር ማለት ነው። ከዛ ከዛ አልፎ ደግሞ ጭቃ እንደዚህ ቁርቴ ግን በጣም ተንገላታብኝ እኔ ምስኪን። ጭቃውን እንዴት እንዳደረጉት እንዴት እንዳቆሸሹት። አሁን ደግሞ ልጆቹ ጠጠር ሞልተውታል። የዛ የሰፈር ልጆች በስመ አብ የተረገሙ ናቸው። በመድኃኒዓለም ሁልታደርገው ታንክ ዳኑን እራሱ ፈተው ቡሎኑን ወሰዱት። ይህን ማንሳት ስለማይችሉ ማለት ነው። አሁን ቡሎን ወስደው ለምን ምን እንደሚጠቅማቸው አላገላቸውም። ከዚህ በኋላ ነበረ ብር ወገቤን ያስባለኝ ማለት ነው። ከዛ በፊት ያኔ ብዙም እንትን አልነበረም። ከዛ በኋላማ በስማ እዚህ ጋ ልሾው እየተደረገ ነበርና ጋራ ጋንቲውን ራስው ነበረ ነበረኝ ራስቸው ሳላስገባው ጋራ ጋንቲውን። እዚህ ጋ ጅልሰም ተሰርቷል። ጋራ ጋንቲው መጀመሪያ ተሞላ። ጅልሰም ከተሰራ በኋላ ነው ሊሾው የተደረገው ማለት ነው። ጋራ ጋንቲ ማስሞላቱ ጅልሰም ወይኔ ብር ግን ይጠጣን አይገልጾም። ይጠጣን አይገልጾም። እንደ ውሃ ፉት ነው የሚለው ብር ፉት እንዴት እንደሚጠጣ። ብር ግን ተመስገን ይደርሳል። ሰማንያ ፐርሰንት ደረስኩ ስል ደግሞ ቀለም ተቀብቶ አልቆ ነበረ፣ አበላሽብኝ ቀለሙን ደግሞ ልጆች፣ በመስኮት መስኮት ከፍተው ሄደው ቆይተው ቀለም የሚገቡት ይህ በረንዳው ነው። የበረንዳውም ጅልሰን ተሰርቶ አልቋል። በረንዳ የግል ልሾ አልሆነም ገና ነው። ልሾ አዳረኩም ገና ነው። ሲያቀብጠኝ እኔማ ሴራሚክ አደርጋለሁ ብዬ ማለት ነው። ከዛ አሁን ቲክቶክ ላይ የሆነ ሲቀቡ አየሁኝ። እኔ እንደዚህ ጅልሰን ተሰርቶ ታሰረንትን ልሾ ሲሆን አመዳም ይሆናልና አልፈልግም ብዬ ነበረ ማለት ነው። ወይኔ አቀራረጻቸው ግን ተወዛወዘ ተወዛወዘ ይገልጸው። ሰፈሩ ግን እንደዚህ ያምራል። አሸዋውኑ ራሱ ልጆቹ ስማም፣ የሰፈሩ ልጆች በጣም ባለየናቸው ታሪ። እዚህ ጋር ደግሞ ቀለም ተቀብቶ ያልቆ ነው። የውስጡ ግን ቀለሜን አበላሹት፣ አበላሹት የሰፈር ልጆች ስማም። ብዙ ሳሙ ግን ያምራል፣ አላቅም ብቻ መብራት ሲኖረው ያምር እንደሆነ አላቅም ብዙም አልሳበኝም። መብራት ሲኖረው ያምራን ብዬ ተስፋ አረጋለሁ። የኛው የልጅ የምኝታ ቤት ነው ይሄ፣ ልጆቼ ወደፊት ልጆች ከሆኑ ማለት ነው አሁን አንድ ልጅ ስለሆነች ያለችኝ የልጄ ይሄ እንግዲህ መኝታ ቤቴ ነው። ምኝታ ቤቴ ነው። አሉ እንግዲህ መስኮት ሁለት ተከፋሽ ነው የተደረገበት። ሽንት ቤቱ ግማሹን ነው ሰራሚክ ማስደርገው ሙሉውን፣ አልችልም አቅሙ የማይፈቅድም ከሳሎኑ ኮርኒስ እና ከምኝታ ቤት ኮርኒስ ማን ያምርን ይበለ ቤቷ ግን በጣም ጠባብ ናት። ግን ይሁን በቃ በቃ፣ ግማሹ ልልሰም ተሰርቷን ከወገብ በላይ ከወገብ በታች ሴራሚክ ላስደርገው ነው። አሁን ግን ግርግዳውን ገብተው በዚህ በመስኮት ገብተው ልጆች ሰው ሰው ስለሌለ እዛ ጎረቤት ምንም ስለሌለ፣ እንዳለ አበላሽቶት፣ አንትና አንትና እያየሁት። ስማ፣ እንደው ልጆችን ምን ብዬ ልናገር? ምን ልበላቸው? አትደጉ ሲቀፍ። መቼም ትንንሾች አይደሉም፣ ትልልቆች ናቸው። ምክንያቱም በመስኮት መዝለል የቻሉ ትልልቆች ቢሆኑ ነው። ይህ ሳሎኑን ይህ እንዴት እንዳበላሽት መኑ ሁሉንም ክላስ ነው ማለት ነው። እዚህ ሳሎኑን ምንም አላደርጉትም? ኦኬ፣ ሳሎኑ ደህና ነው። ያኛውስ ምን ምንድን ነው? ምን የሚያበላሽት የሚያበላሽት ያለም ኮስ ውጭ ላይ የሚጫወቱበት ምን አለበት ቤት ግድግዳውን ከሚቀቡት ወይ

እኔ የፍረንች ደርሞ ትልቅነት ግን በጣም ብርሃን ሆኖ እንዳለ፣ ፍረንች ደርሞ በጣም ትልቅ ነው። ኦኬ። ወማ ብረት ነው ያስደረጉበት? የምኝታ ቤት ብረት አስደረገበታል ወይ? ሳሎን ብቻ ነው ያ ቡኩ ያስፈልገው ነበረ ከ እንዴ መጋረጃ ግድ አይደል? መስኮት ኦኬ፣ ስለሆነ እሺ። የዚህኛው ግድ ነው ያስፈልጋል፣ ኛው ሲዘጋን ለውበት ካልሆነ በስተቀር መጋረጃ እሱኛው እንኳን ለውበት ካልሆነ መስጠቀር ያን ያክል አይደለም። እግዚኦ እንዴት እንዳበላሹት፣ ያበላሻቸው ፈጣሪ መድኃኒዓለም፣ ምን አይነቶቹ። መስኮቷ ልክ ትንሽ ናት ለቆለቆስ፣ እሱን አሳነሶታል።